አይ ስለሷ ችግር ስለሽ ምን እንድንፍታው፣ ምን አይ አርግዣለሁ፣ አረገዝኩኮ ቡቡ፣ የልጅ አባት ሊሆን ነው። መቼስ ካደረግን እርግዝ እርግዝና አይፈጠርም ብሎ ማለት አይቻልም። ሃይሚ የላኩላትን መረጃ በትክክል ታረድታለች። አሁን ውልቅ ብላ ከህይወታችን ተውጣ። ቡቡም አትጃጃል። በቃ ኢናፍ ወደ ቤትህ ግባ። ቆይ ምን አግብቶ ነው ቤትህን ትተህ ከእሷ ጋር ምትንከባለለው? ጉበት ብንከባበር ይሻላል። እንግዲህ ለሁሉም ነገር ብንከባበር ጥሩ ነው። ባይ ሀይ ሀሀሀ አርግዣለሁ። ቱ ቢሆንስ አም ሶ ሀፒ የእውነት በጣም ስጠብቀው የነበረ ቀን ነው። ቡቡ የልጅ አባት ሊሆን ነው። ያየሁትን ያየ እኔ ያየሁትን ያየ ቤተሰብ ሃይሚና ብሩኬ ማለት ነው። በጣም ነው የሚፈቃቀሩት፣ በጣም ነው የሚዋደዱት። እንዴት ነው ብሩኬ ሃይሚን ካልወደደ ምን ይሰራ እዛ ቤት? ምንም አይሰራም እኮ ምንም አይሰራም። ደግሞ ጉድ የመጣልኝ ቮይስ ብታዩ ውሽሚት አርግዣ ባይዘው ይሄንን ሐሳብ የሚሰጧት ሃይሚና ብሩኬ ናቸው። እኔ ዛሬ በጣም የተቃጠልኩበት ነገር ልነግራችሁ ነው የመጣሁት። ሃይሚና ብሩኬ ማታ ምን አለች ሃይሚ? አስረግዛት ነው እንዴ? እሷ አስረግዛት ነው ምተውህ ምናምን ብላ አለችው ማለት ነው። ይሄን ሀሳብ ለምንድን ነው የምትሰጡት? ለጠላታችሁ ክፍተት ለምንድን ነው የምትሰጡት? ይኸው እኔ ጋር መጣ። አርግዣለሁኝ፣ አርግሻለሁኝ ብላ እያለችኝ ነው። ለምንድ ነው ለጠላታችሁ ክፍተት የምትሰጡት? እናንተ ሁለታችሁ እንደምትፈቀሩ አይቻለሁኝ፣ እንደምትዋደዱ አይቻለሁኝ። ሁሉም ኦዲየንስ ያቃል። እናንተ አፈቅርሻለሁ፣ አፈቅርሃለሁ ባትባባሉም፣ ግን እርስ በርስ እንደምትፈቃቀሩ እናውቃለን። ለምንድ ነው ለጠላት ክፍተት የምትሰጡት? እኛ አይተናል እኮ ቴዳ እንዳይጎዳት ቴዳ ሌላ ሌላ ነገሮችን እንዳያደርግ ቤት ለቀመጠህ ከእሷ ጋር እያደረግ እንደሆነ አይቻለሁም። ደግሞ ብዙ ሰዎች ሃይሚና ብሩኬ አንድ ላይ ነው የምትኖሩት ላላችሁ ማለት ነው አንድ ላይ አይደለም የሚኖሩት። አዎ በዓል ሲኖር አብረው ምግብ ሰርተዋል ምናምን፣ ግን አንድ ላይ አይደለም የሚኖሩት። አንድ ላይ ከኖሩ አንዳንድ እቃዎችን እዩ እስኪ። እሷ እኮ ሲንግል የሲንግል እቃ ነው ያላት። ቤቷን እራሱ ብታዩት እንዳለ እያንዳንዱ ነገር ለራሷ ብቻ ያደረገችው ነው። ኢቨን ከአልጋ መጀመር ትችላላቸው። አልጋዋ ምን ታክላለች? እንደ እሷ ትንሽዬ አልጋ ናት። ገባቸዋ። ግን አሁን እኔ ስለ እሱ ጉዳይ አይደለም ማውራት ምፈልገው። ሀይሚና ብሩኬ በጣም ነው የሚዋደዱት አደለ? ለምንድን ነው ለጠላት አሳልፈው እራሳቸውን የሚሰጡት? ለምንድን ነው የሚሰጡት? እንዴ እዚች ጋር አሁን ይኸውላችሁ፣ ማታ ቪዲዮ ላይ ልጅቷ አስረግዛሃት ነው የመጣኸው ምናምን ብላ ሀይሚ ተናገረች። ልጅቷ ደግሞ ለእኔ የመጣ እዚች ጋር ምን ትለኛለች? አርግዣለሁኝ ቦቦ፣ የልጅ አባት ሊሆን ነው ሀይሚ፣ ከኔና ከብሩኬ ይሄንኳት ዋላ ቀተባ ነው እያለች ውሽሚት አሮጊት፣ እንግዲህ ሹገርማሚ ማሚ በሏት፣ እየተናገረች ነው ማለት ነው። እዚች ጋር አንደኛ ለጠላት ክፍተት እየሰጡ ነው። እኛ አሁን የምንፈልገው ምን እንደሆነ ታውቃላችሁ? ሀይሚና ብሩኬ በቃ አሁን እኔና አንቺ ላይ ማንም የሚገባ የለም እኔ እና አንቺ በጣም እንፈቃቀራለን። በቃ ስለ አጠፋሁት ነገር ይቅርታ። በቃ ስለሷም ከሷም ጋር ስላለኝ ስለነበረኝ ነገር ያለፈም ቢሆን አለማስረዳት አስረዳቴ የኔ ስህተት ነው፣ ይቅርበኝ። እኔ አንቺ በጣም ነው ማፈቅርሽ፣ ብሎ ቀለበት እንዲያስርላት የምንፈልገው ምክንያቱም ጠላት ውልቅ ብሎ እንዲወጣ ከሕይወታቸው ጠላት ውልቅ ብሎ እንዲወጣ ማለት ነው። ሃይሚ ለብሩኬ ፍቅር መግለጽ አለባት። ብሩኬ ለሃይሚ ፍቅር መግለጽ አለበት። ቀለበት እንዲያስሩ እንፈልጋለን። ግንኙነታቸው ስር የሰደደ እንዲሆን፣ ለኦዲንስም እንዲያሳዩ፣ ለጠላትም እንዲያሳዩ እንፈልጋለን። ሃይሚ አይደለም፣ ብሩኬ ለምንድን ነው ይህንን ነገር ማታደርገው? የምር ለምንድን ነው ይህንን ነገር ማታደርገው? ለምንድን ነው የከበደ በቃ አፈቅርሻለሁ፣ በጣም ነው የምወድሽ። እኔ እና አንቺ ላይ ክፍተት እየፈጠርን አንቺም ከአንቺ በኩል ትሄዳ ከኔ በኩል ውሽሚት እያስቸገሩኝ ነው፣ በጣም ነው የማፈቅርሽ ብለ ፕሮግራም አዘጋጅተ ቀለበት ሰርላት ቀለበት ሰርላት በቃ። እንዴት ጠላት ይካጠል፣ ውሽሚት ወደ መጣችበት ሀገር ትሄድ። ውሽሚት እኮ ገንዘብ ስላላት አውሮፓ ሀገር እንደምትኖር በቃ ይሄን ራሷን ሰቅላ ነው፣ አንተ ከሷ ወዴትም እንደማታመልጥ አድርጋ ነው እኔን እያወራችኝ ያለችው። እኔ ብዙ መልዕክቶቿን አላስተላለፍኩም በዚህ ሰው፣ ምክንያቱም ዩቲዩብ ላይ እያመጣው ድምጿን ስለቅላት ፈላባት ተንተከተከላት ተንተከተከባት የሆነ ያስተዋወቅኳት ያህል እየተሰማኝ ነው። ለዛ ማለት ነው ድምጿን ቀብሬዋለሁ፣ ግን አሁን በምን ያህል ርቀት እየሄደች እንደሆነ ስትናገር አምጥችንት ይህም ብቻ አይደለም። ሰሞኑ ምን እንዳለችኝ ታውቃላችሁ? ቴዳን እኔ ነኝ የላኩት። ቴዳን በድፍረት ሃይሚ ቤት እንዲገባ፣ በድፍረት ሃይሚን እንዲከታተል፣ በድፍረት ቡሬን እንዲቃረን፣ እሱን እንዲወዳደር ከሱ እየተሻለ ሆኖ እንዲገኝ ያረኩት እኔ ነኝ ቴዳ ማለት የህቴ ልጅ ነው ብላን ያለችኝ። እኔ ግን ሰሞኑ ሪከርዷን አላስደመጥኳቸው ሚዲያ ላይ። ምክንያቱም የሆነ ሚዲያ ላይ እያመጣው ድምጿን ሳስደምጥ ምናምን የሆነ ተጽዕኖ እየፈጠረች እንደሆነ ተሰማኝ ማለት ነው። እያያችሁ ነው፣ የብሩኬና የሃይሚ ነገር ይታያል፣ ይገነናል። ስለዚህ እየመጣች ስትረብሽ አሁን ለምሳሌ ሩታና አብርሽ ላይ ሄርሜላ መጣች። ለሄርሜላ ቻናል ተከፈተላት። ሄርሜላ አይኗን በጨዋ ጥባ አብሮሽን እየደባበሰች ጡቱ አይቀራት ጉንጮ አይቀራት ጸጉሩ አይቀራት ብቻ እየደባበሰች ፍቅር እየሰጠችው አሁን ህዝቡ እኩል በኩል ማለት ትችላላችሁ። ሩታ ስለወለደች ነው የሚያሽቃብጠው ህዝቡ ማለት ነው። ሄርሜላ በጣም ተመችተዋለች ህዝቡ ማለት ነው። ወዷታል፣ ተቀብሏታል። ሄርሜላ እንደውም በአንዳንድ ኮሚንተሮች ሳያፍሩ ሩታ እኮ ነገረኛ ናት። ሩታን በአስር እጅ ነው የምትበልጣት ሄርሜላ። ገባችዋ? ስለዚህ አብርሽ ሄርሜላ ጋር ነው ፍቅር ያገኘው፣ ከሄርሜላ ጋር ነው ያማረበት እያለ ህዝቡ ሩታን እያጥላላ ሄርሜላን እያደነቀ ይገኛል። ላይክ እንደዚህ ይችንም ደግሞ እኔ ወደ ሚዲያው እያመጣኋት ከመጣው ነገ የራሷን ቻናል ትከፍታለች። መልኳን ታሳየናለች። ደፍረቷን ታሳየናለች። ቁመናዋን ታሳየናለች። እሱን በምን ያህል እንደምትንከባከበው ታሳየናለች። ከዛ ሃይሜን ህዝቡ ይጥላታል ይቺን ደግሞ ይቀበላታል ያንን ስለተረዳው ድምጿን አላስገባውም። በዚህ ሰሞን ያላለችኝ ነገር የለም እኔን ትሰድባለች ቤተሰቤን ትሰድባለች ገረድ የአረብ ገረድ ሸቃላ ትለኛለች የማትለኝ ነገር የለም አሁን ሸቃላ ነኝ እሷም እኮ አውሮፓ ሀገር ሸቃላ ናት እንዲ መቼ ስተኝታ አይደለም ገንዘቡን የምታገኘው አናቅም እንዲ አውሮፓ እኮ በዲቪ ሄዳችሁ ፈረዝ ነው የምታጥቡት ፈረዝ ነው የምታጥቡት የፈረዝ ሽንት ነው እኮ የምትጠርጉት እኛ እኛ እኮ ሽንት ቤት በሳሙና ግላክስ አድርገን ምናምን እናጥባለን፣ ግን አራቸውን አንነካም። እናንተ የእንስሳ አር ነው የምታነሱት ማለት ነው። እንዲህ ለምንድን ነው? እኔ ደግሞ አውሮፓ ያሉ ሰዎች ብዙ ሰዎችን አከብራለሁ፣ ብዙ ሰዎችን ወዳለሁ። ብዙ አላማ ያላቸው ሰዎች አሉ፣ ግን እኔ ይህን የምናገረው አላማ የሌላቸው ሰዎች አላማ የሌላቸው ሰዎችን ነው እየተናገርኩ ያለሁት። ስለዚህ አንቺም አሜሪካ ስትሄጂ ወይም ደግሞ አውሮፓ ስትሄጂ የተለያየ ስራ ሰርተሽ ነው ዛሬ ነው የደረሰሽው። አዎ እኔ ገረድ ነኝ። አዎ የመዳም ሽንት ታጥባለሁ። የመዳም መዳም ቤት እንጠርቃለሁ። ድህነቴን ለማባረር ማለት ነው። አንቺም ደግሞ በሄድሽበት ሀገር ለማንም ነገር ስሬ ገረድነሽ የግል ስራ አስከልሰራሽ ድረስ ማለት ነው። ማንም ሰው እዚህ ውስጥ ምድር ላይ የግልም ስራ ቢኖር ገረድ ነው። በቃ ይሄ ምድር የኛ አይደለም ለጊዜውን የመጣንበት ዘላለማዊ ልንኖርበት አይደለም። ስለዚህ ገረድ እያልሽ እኔን አሸማቅቃታለሁ ካልሽ ተሳስተሻል። እኔ መቼም ቢሆን አልሸማቀቅም። በማደርገው ስራ፣ በማደርገው ነገር፣ በማደርገው በእያንዳንዱ ነገር እኮራለሁ። እሺ እህቴ ብትሰድብኝም አልሰበርም። እኔ ግን ያከበርኩሽ መስሎኝ ነው ሪከርድሽን ያላወጣሁት ሚዲያ ላይ ማለት ነው። እሺ ለሌላ ነገር አይደለም። እና በተረፈ ምንላችሁ ነው ብሩኬና ሃይሚ እባካችሁ ነው ሚስጥራችሁን አትናገሩ። እቺ ልጅ አርግዣለሁ ብላ ከመጣች የራሷ ጉዳይ፣ በዛው በመጣችበት መንገድ መልሷል። ሚዲያ ላይ የሆነ ነገር ቅንጫፍ እያወጣችሁ እሷንም ልብ ልብ አትስጧት ማለት ነው። ሁለታችሁ ችግራችሁን ተነጋገሩ። ሃይሚና ብሩኬት ትጓደዳላችሁ፣ በጣም ነው የምትጓደዱት። የሆነ በውስጣችሁ ያለ ሰው ነው አንድ እንዳትሆኑ የሚያደርጋችሁ። ስለዚህ ሃይሚ ቤት መቀየር ራሱ ካለብሽ ቤት ቀይሪ። ያምሬ ነው የምልሽ። ቴዳ የሚባል ሰው ለህይወትሽ አደጋ ይፈጥራል። ሰው ነው የላከው ተከፍሎት ደግሞ የሚሰራ ሰው የሰውን ነፍስ እንደሚያጠፋ ታውቃላችሁ። ተከፍሎት የሚሰራ ሰው ገንዘቡንና ገንዘቡን ብቻ ነው የሚያስበው። ኢትዮጵያ ላይ ደግሞ የሰው ነፍስ የአይጥ ነፍስ ሆናለች። ስለዚህ ቤት መቀየር እንኳን ካለብሽ ቤት ቀይሪ፣ ከዚህ ሰው ለማምለጥ ማለት ነው። ስልክሽ ላይ ብሎክ አድርጊው። መቼስ አስማት አይደለም እሱ ከየትም አያገኘሽም። ብራም ብሎክ ያድርገው። ሁላችሁም ብሎክ አድርጉት። ቤት ቀይሩና ህይወታችሁን ኑሩ ቡራ በእናት እባክክን ለሃይሚ በፍጥነት ፍቅርህን ግለጽና በፍጥነት ማለት ነው። ውሽሚት ኢትዮጵያ እንደሆነ ነግራኛል። ከውሽሚት ጋር እኔ ስሟን በጠራ ክብር ይሆንባታል ብዬ ነው ውሽሚት አልኳት። ምክንያቱም እዚህ ጋር ህይወት ያለውን ሰው እየበጠበጥ ስለሆነ ውሽሚት ናት። በቃ ከእሷም ጋር ያለውን ነገር ቁጭ አድርጋችሁ አውሩ። እኔ በጣም ነው ማፈቅራት። ከአንቺ ጋር በነበረን ላይፍ ልንረባብሽ አይገባም። በቃ አንቺም የራስሽን ህይወት መርጠሽ ሄደሻል። እኔም ደግሞ የራሴን ህይወት እዚሁ ቀጥያለሁ። ምርጫሽን ማስተካከል በቃ ውጪ ልኝ ከህይወቴ ብለሽ ብለህ ማለት ነው። ሁራ ለውሽሚት አስጠንቅቀህ ከህይወት አስወጣት ነው የሚለው ቤት መቀየር እንኳን ካለባችሁ ቤት ቀይሩ እራሳችሁን ለማትረፍ ዛሬ መደብደብ ከመደብደብ እኩል ሆኗል። ክስ ቢመሰረትብህ ምን ያህል ዋጋ እንደምትከፍል ደግሞ ከዚህም በፊት ተከሰ ብዙ ዋጋ እንደከፈልክ መረጃው ደርሶኛል። ቪዲዮ ያልቀረጻችሁት ለራስ ለፕራይቬት ላይፍህ ነው። ስለዚህ እባክህን ራስህን ጠብቅ አንጂ ማይሚ ራስሽን